አሰላሙአለይኩም ወራህመቱላሂ ወበረካቱ ዶቼ እንዴት ናቸው? ደህና ናቸው? እንደምታወኝ ያገር ቤት ነው ያለሁት እና ለመጀመሪያ ጊዜ እህቴ ብራክ ላረጋት ነው ጫት አስገቻለሁ ብሎ ነገር፣ እዚህ እንደምታዩት ማለት ነው እዚህ ጋር ደግሞ ሸረኛው በሩቅ ሃይለኛው ጋር እዚህ ጋር ጫት አስቀምጠዋል። ከዛ እህቴ ውሃ ለመምጣት ሄዳለች ወንዝ ማለትነ

አሁንም የባግ እንደው አሁን ደሞ እስከ ጭራሽ ሊጠፋ ነው። በቃ አሁን ተነሺ! አሁን ላባቴ ሳልደውልልና ሳልነግረው ተነሺ። የምንም ማጃ የለም እኛ በቅጠል አናምንም። ተነሺ፣ ተነሺ። አሁን ቅጠሉን ትተሽ ተነሺ። አሁን አትነሺም ልደውልለት። ተይው፣ እሱ ቅጠሉን እኔ ላነሳዋለሁ። ተነሺ አይደለ ምንም ምርቃና። ይሄ ለምርቃና እኮ አይሆንም። ለምርቃና ከፈለግሽ እታጠቢ፣ ስገጂ በቃ ያላ ቅሪ እንደዛ ነው ነገሩ። ሰላት የሚሰግድ ሰው፣ ቁራ የሚቀራ ሰው ደግሞ እንደዚህ አይነት በቅጠል ነገር አንቺ፣ እነሱ ራሱ እንዴት እናስለቅቅ ብለን እንትን እያለን አንቺ ይሄ ጫት ብለሽ። አንቺ ደግሞ ማን መጥቶ ነው እንደዚህ የቃመው? ራሱ እኔ በሌለውበት ይሆናል እንጂ መቼም ይሄ ነገር በእኛ ቤት አይደረግም። ሽር አይደረግም። አሁን አንቺ ተነሺ ነው የምልሽ። እሱ ጋ ተነሺ። በቃ ይቅርብሽ፣ እሱ ቅጠል ነው። ወይኔ ወይኔ፣ በጣም ማጭሰሽ። ስኳርም ስኳርም አቅርበሽ ውሃም አቅርበሽ ልኛል። ኧረ በጣም ከባድ ነው። ተነሺ ተነሺ። ይቅርብኝ፣ ይቅርታ አርጌልኝ እና ተነሺ። እዛ ብቻሽ ነው አረ፣ አይሆንሽማ ቢሆንሽ እኮ ፈቅድልሽ ነበር። አይሆንሽማ ተነሺ፣ አሁን ሰግድና፣ በቃ ይሄ ከመጣ ወይ ወይ ለጣ ያልኩት